ታሪኳ ለአንቺ የምነግርሽ የዝሙት መንፈስ እናንተ ቤት በአባት ወይም በእናት በኩል ገብቷል ማለት ነው ብዬ ነገሩን ነግረት፣ እየሰገደች እየጸለየች በጣም ጎበዝ ብርቱ ሆነች። እንዲያውም ወደ እመጓ ዑራኤል በራሴ ወጪ ሸኘዋት፣ እንትን አልኳት፣ ላኳት። ተልኬ እኔ መሄድ ስላልቻልኩኝ የሚደርስ እቃ ነበር እዛ ለገዳሙ የሚሰጥ እቃ ነበረ፣ ሂጅልኝ እባክሽን ብዬ በራሴ ወጪ ልኪያት ሄዳ አድርሳልኝ፣ መታ ሱባኤ ዛ ሃያ አንድ ቀን ቆይታ ምን ብላ መጣች? በቃ እና መንፈሷ ደስ ብሏት ነው የመጣችው። እና መምህር ምን ላየሁት ታጣላለች። እዛ ማህበር ውስጥ ያለን በሙሉ በዝሙት ወድቀን ስንዳራ አየሁኝ አለች። በስመ አብ። ለመጀመሪያ ጊዜ እንግዲህ ስለ ማህበሩ የዝሙት መንፈስ ያወኩት የዛን ሰዓት ነው። እሷ የነገረችኝ እሷ ትዳር ፈልጋ ወንዶቹ እንዳሰናከለቻቸው ነው የመሰለኝ የነበረው። አሁን ግን ስታየው ወንዶቹ ራሳቸው ሁሉንም ሴቶች እየሄዱ የተነካኩ የተገናኙ ልብስ እያወለቁ ምናምን፣ እዛው ግን የመድኃኔዓለም ስዕል ተሰቅሏል። በዚህ በኩል ደግሞ ከኋላ ደግሞ በር ተከፍቶ ብርሃን ወደ ቤቱ በደንብ ገብቷል። ብርሃኑ ባለበት ልክ ማንም ሰው የለም። ብርሃኑን ሸሽተን ከብርሃኑ ወደዛ እና ከብርሃኑ ወደዛ ጨለም ጨለም ያለ ቦታ ላይ እየተዳራን ነው አለች። ግን መዝሙር ተከፍቷል አለች እና መዝሙሩን ህፃን ልጅ መቶ ከዘግቶ ትሄዳለች አልኳት በቃ ማህበሩ ሊፈርስ ነው አልኩት። ምን ህፃን ልጅ ማለት መንፈስ ቅዱስ ነው። በህልም ህፃን ልጅ ከታየ ወንድ ልጅ ታይቶ ልብሱ የተቀደደ ከሆነ መንፈስ ቅዱስ አዝኗል ማለት ነው። ህፃን ልጅ ካዘልሽ፣ ሴት ሆነሽ ወንድ ህፃን ልጅ ካዘልሽ መንፈስ ቅዱስ አንቺ ላይ መጥቶ አንድ ስራ ሊሰራ ነው። ሴት ሆነሽ ደግሞ ሴት ህፃን ልጅ ካየሽ ራስሽ ነሽ። አንቺ ራስሽ ራስሽ አንቺ የልጅነትሽ መንፈስ እንዳገኘሽ ነው የሚያሳይ። ወንድ ልጅ ሆኖ ደግሞ ሴት ህፃን ልጅ በህልሙ ካየ ህፃን ሆና ሴት ልጅ ካየ፣ እርግጠኛ ነኝ በዓታ ወይም ልደታ ቤተክርስቲያን አካባቢ ያሉ ሰዎች ናቸው ይሄን የሚያዩት። እንደ ታቦቱ ቦታ ይለያያል እና እመቤታችን ቅድስት ድንግል ማርያም እንደሚያየው። ከዛም አልፎ ተርፎ ደግሞ ነፍሱ ነች፣ ሴት ሆና። በሌላ ትርጉም ሲተረጎም፣ ሴት ሆና ወንድ ልጅ በህልሙ ካያት ህፃን ልጅ ካየ፣ ነፍሱን ያያት በሴት የምትመሰለው በምንጠራት ስም ነው ሴት ፆታ ስለምንጠራት ማለት ነው። እና ሁኔታዋ ነው የሚወስነው ከወደቀች ነፍሱ ወድቃለች፣ ከተነሳች ነፍሱ ተነስታለች። እንደ ሁኔታዋ ይታያል ማለት ነው። ይሄን ነገርኳትና፣ ብርሃኑን ሸሽታችሁ ጥግ ጥግ የሚያዛችሁ ማህበሩ ከቅዱስ ቁርባን የራቀ ነው፣ በልብስ ብቻ ያሸበረቀ። በወር አንድ ጊዜ ብቻ የምትገናኙ ስለሆናችሁ እዛ ቤት ውስጥ የክርስቶስ ብርሃን አለ፣ በሩ ተከፍቷል፣ ነጻ ፈቃዳችሁ አለ። ግን ማንም የቆረበ የለም፣ ማንም ደግሞ ያንን ነጻ ፈቃድ የሚጠቀምበት የለም። ወድቃቸዋል ማለት ነው አልኳት። መምህር የዚህ ሚስጥር ሊሆነ ሊገለጥልኝ ነው። የሆነ ነገር እየገባኝ ነው። እርስ በርስ ሳንወድቅ አንቀርም። እነዚህ ወንዶችም ራሳቸው ብዙ ሴቶችን ሳይነካኩ አይቀሩ። አሁን የገባኝ እሱ ነው። ሁለተኛው ቀን ላይ ደግሞ ያየሁት ህልም አለችኝ። ከማህበሩ ስንወጣ ሁላችንም ተቃቅፈን ስንወጣ፣ ከማህበሩ ላይ ወንድ ሴት ወንድ ሴት ወንድ ሴት ሆነን ስንወጣ ውሻ ነከሰናለች፣ አባረረን አለች እና ተመልሰን ሮጠን የገባ ነው አለች እና ምን ይመስልሃል አለችኝ። እንግዲህ ውሻ ብዙ ጊዜ በዝሙት መንፈስ ነው የሚመሰለው እንደገናም ደግሞ በዛር መንፈስ ይመሰላል። ግን የዝሙት መንፈስ መሆኑ በከለሩ ነው የሚታወቀው። ቀዩ ውሻ ከሆነ የተቆጣ ዛር አለ ማለት ነው። ነጭ ውሻ ከሆነ እንደ እናቶቻችን ፍጪ የረሳሽው ስዕለት አለ ማለት ነው። የነከሰሽ ጥቁር ውሻ ከሆነ የቤተሰብ የዛር መንፈስ ከቤት ውስጥ በጣም የተጣላው ነገር አለ ማለት ነው። የዝሙት መንፈስ ከሆነ ግን ቡችላ ውሻ ነው የምትሆነው። ምንም ከለር ይኖራት ቡችላ ውሻ ነው የምትሆነው እና ቅርብ ጊዜ የመጣ መንፈስ እንደሆነ ያስታውቃል። የቆየ ትልቅ ውሻ አብሮ የኖረን ዛር ነው የሚያሳየው። እና የውሾቹ እድሜና ከለራቸው ባህሪውን የመንፈሱን ባህሪና የመንፈሱን አይነት ይነግራል ብዬ አብራርች የነገርኳትና በጣም ገብቷት ሱባኤ ያዘች። ለማህበሩ ለማህበሩ ሱባኤ ስትይዝ መጀመሪያ ሙሴውን ያየችው ቆሞ እያስተማረ ከነመለመላው ልብስ አለበሰ ምናላለ ጸጉሩ መላጣ ሆኖ መጽሐፍ ቅዱስ ገልጦ ራቁትን ሆኖ እያስተማር አየችው። በስመዓም ብላ ቴክስት ላከችልኝ፣ ቮይስ ላከችልኝ፣ እያለቀሰች ነው፣ ቮይስ ላከችልኝ። ይኸውልሽ የምታይው ህልም ቁልጭ ያለ ነገር ነው የሚያሳይሽ አንቺ በጣም የተባረክሽ ሆነሽ ይሄ ማህበር ልታድኚው ነው። በዝሙት ወድቋል ይሄ ማህበር፣ ሙሴያችሁ ራሱ በዝሙት ወድቋል። ገበናውን ሁሉም ሴቶች ያውቃሉ። ቆሞ ሲያስተምር ሁሉም ሴቶች እሱን እርቃኑ እንደሆነ ነው የሚያዩት። ስለዚህ ወይ ከአብዛኞቹ ሴቶች ጋር ተኝቷል ወይ ደግሞ አብዛኞቹ ሴቶች በዝሙት መንፈስ እሱን ያዩታል፣ ወይ ደግሞ እነሱን በዝሙት መንፈስ ያቃቸዋል ያያቸዋል፣ ወይም ደግሞ የእሱን ኃጢአት ገበናውን አይተውበታል ያቁበታል ማለት ነው። ልብስ ማውለቅ መጥፎ ነው። ልብስ ሲቆሽሽ፣ ስም የስም መጥፋት ነው። የስም መጥፋት ነው። ባዶ ራቁት መሆን ማለት ግን ኃጢአት ገበና ውርደት ሁሉ ነገር ፊት ለፊት ነው የሚሆነው ማለት ነው። እና ቆሞ ሲያስተምር ትምህርቱን የሚያዳምጥ የለም በዚህ ልጅ በዝሙት ይወድቃሉና ሙሴው ግን ምናልባት በመልኩ ምክንያት ተሰናክላችሁ እንዳይሆን ሲባል ጊዜ አዎ ይቀር እየተባለ ነበረ። የሚቆረጠው ፀጉር አቆራረጥ፣ የሚለብሰው ልብስ፣ የሚቀባው ሽቶ፣ ፈገግታው፣ ሁሉ ነገሩ እንዳለ በቃ ሁላችን ማሰናክል ሆናላለች፣ በዝሙት መንፈስ ወድቀናላለች። በቃ ራቁቱን ቆሞ ያያችሁት እሱን ነው። ስለዚህ ሁላችሁም ወይ ከእሱ ጋር ወድቃችኋል ወይ ደግሞ ባይምሯችሁ፣ ሁላችሁ ምትንብላችሁ ተላልኳት። እንደገና ሱባኤ ስትገባ ሰባተኛው ቀን ላይ ምን ታያለች? ሴቶቹ በሙሉ እንዳለ እዛ ውስጥ ያሉት ሴቶች በሙሉ እንዳለ ቆመው እሱ ቁጭ ብሎ አዩት አየች። እሱ እነሱ ቆመው እንደሚያስተምር ሰው ሆነዋል። እሱ ደግሞ እንደሚማር ሰው ቁጭ ብሏል። እና ግን ወገባቸውን ታጥቀዋል። ነጠላቸውን አውልቀው ወገባቸውን ታጥቀው በእጃቸው የያዙት ጣውላ እንጨት ነው። እንደ ውዳሴ ማርያም የያዙት እንጨት ነው። ምንም ነገር የለውም። ይህን አየዋለች ህልም በቃ የህልም ህልሟን ስፈታ ስፈታ ስፈታ ነው የማህበሩ ነገር የታወቀው። እንደዛ ከሆነ እነሱ እሱን የሚወቅሱበት ነገር አላቸው ማለት ነው እሱ ቆሞ ሲያስተምራቸው እነሱ ደግሞ እሱን አንተም እንዲያርግልህ ብለው የሚወቅሱበት ነገር ቁጭ ብሎ መማር የሚገባው ነገር አለ ስለዚህ ይሄ ልጅ አስተዋወቅኝ ያልኳት ከዚ አስተዋወቀችኝ ስልኩን ብቻ ሊሰጠችኝ ሰላም ነው እንደት ነህ ባለፈው መጥቼ ያስተማርኩት መምህር ተስፋዬ ነኝ ስለው ሰላም ነው አለው ፈልጌህ ነበር እኔም ፈልጌህ ነበር በዚህ ወር እንድታስተምረን ፈልጌህ ነበር አለኝ ከእሱ በፊት እስቲ እንገናኛለሁ አልኩት እሺ አለኝ ተገናኘን ማንነታቸውን ሳልነግረው ምን ሳልለው፣ እሱ አንድ ሸኛችኝም አያውቅም በነገራችን ላይ ድንገት ነው የሄድነው። ምንም የሚያውቀው ነገር የለም ውስጥ ነበር እና ከእናንተ ማህበር ውስጥ አንዳንድ እህቶች እኔ ጋ ደውለውልኝ፣ በዝሙት መንፈስ ወደቅን ይሉኛል እና በዝሙት መንፈስ የተፈተንክ ይመስለኛል ስለው ድንግጥ አለ ሰውነቱ በቃ። ሁሉ ወንድምህን አትፍራ፣ በደንብ እናውራ። ላትወደኝ ትችላለህ ሳስተምር እኔ የጋበዘችኝ ልጅ ጋር እንደተጣላ ሰምቻለሁ። እኔ ተጋብዤ የመጣሁት በሆነች ልጅ ምክንያት ነው። አንተ እኔ ስመጣ ድንገት ስመጣ ማነው የጋበዘው ምናምን ችግር የለውም መቶ ያስተምር ግን ሳትነግሩ ምናምን እንደማታቀኝ አውቄያለሁ። እኔ መምህር ተስፋዬ ይባላል። በመልክ የሚዲያ ሰው ምናምን ይሄ ሰው አወቀብኝ ምናምን እንዳትል እህቶች ግን እየመጡ እያለቀሱ ነው አልኩት። በግምት ነው ግን ይሄን የምነግረው። ለምን ልጅቷ ህልሟ ትክክል ሆነ። ከዛው መምህር ግን ትምህርትህ በደንብ ላዳምጥና ከዛ ማውራት ምን ያህል ድረስ ርቀት የእጄ ማውራት እንዳለብኝ እንትን ልበል ላስብበት፣ አለኝ። እሺ አልኩት። ከዛ ተለያየን። ብዙም አልቆየንም፣ ሀያ ደቃም አልቆየንም። ከሳምንት በኋላ ደወለልኝና የዝሙት መንፈስ መምህር ከቤተሰብ ከዛርም ይወረሳል እንዲያለኝ አዎ አባትህ እናትህን ያገቡት በመስተፋቅር ከሆነ እናትህም አባትህን ያገቡት በመስተፋቅር ከሆነ እንደገናም ስንፈተ ወሲብ ኖሮባቸው አባትህ የስንፈተ ወሲብ አሰርተው የተወለድከው በዚህ አይነት ሲስተም ከሆነ እንደገናም ሕፃን ሆነህ ደግሞ በዝሙት አይን ያየች አንተም በዝሙት ሴቶችም አድገህም ቢሆን በዝሙት ያዩህ ካሉ አብሮም ደግሞ ሊያድግ ይችላል። የቡዳ መንፈስ እንደማይህም ቆንጆ ነህ እና ያ ሊሆን ይችላል። ስለ ጊዜ ላግኝ ያለኝ፣ እሺ። ተገናኘን፣ በስልክ ነበር ምናውራ፣ ተገናኘን ከዛ በጣም ደነገጠ መምህሬ፣ እኔ በጣም በጣም የተለየው ሰው ነኝ አለኝ። ምነው ስለው ለማንም አትነግርብኝም አለኝ። እኔ ለማንም አልነግርብህም ራስህ ፈቅደህ ካላደረከው በስተቀር። አረ እኔ ከሁሉም ከአብዛኞቹ ሴቶች ጋር ተኝቻለሁ እኮ ምናምን አለኝ። ሙሴ ሆነ አልኩት። አዎ። ታዲያ እንዴት ነው እንዴት ነው ይሄ ነገር የሚሆነው አልኩት። አረ በዚህ ምክንያት እንኳን የጠፉ አሉ። በዚህ 14 ዓመት ውስጥ የጠፉ ስልህ ከማህበር የወጡ ማለት ብቻ ሳይሆን እምነት የቀየሩ አሉ። ሌላ አርባ ሀገር ይሄዱ አሉ። ከማህበር ወጥተው ዱርዬ ይሆኑ አሉ። አሁንም ሙሴ ሆኜ ሲያገኙኝ የሚሰድቡኝ አሉ። ግን ያው በቃ ምንም አረጋችልም፣ እዚሁ መሆን ይሻላል ብዬ ነው አለ። በቃ እየተሰደብክም ቢሆን ጽዋው መያዝህ በጣም ትልቅ ነገር ነው። ግን አሁን እሱ እንዴት ነህ? ዝሙት መንፈስለው ጊዜ የሆነች ልጅ መታ በጣም ከሰደበችኝ በኋላ ይሄን ነገር ናቆም ያለው ግን ግለው ሲብ ችግር አለብኝ ወደዛ ተቀየረብኛለኝ በቃ የዝሙት መንፈስ ዋና ነው ማለት ነው። በደንብ አዳምጥ። ስገር ጹም ጸል ያልኩት እሻለ በደንብ እያዳመጠ ከስድስት ወር በኋላ ተገናኘን። ማህበሩ ላይም ሄጄ አላስተማርኩም። በጣም ጎበዝ ሆኖ ስራ ሰርቶ ጠበቀኝ። ምንድን ያረከው መምህር፣ የሆነ ብዙ ነገር አርግ ያለው አለ ምንድን ያረከው ስለው እንገናኛለን። ከዛ ተገናኘን። ካፌን የተገናኘነውና ምንድን እስቲ እዚህ እቺ ልጅ ያያት አለኝ። አዎ እቺ ልጅ ከማህበራችን ከወጣች አንድ ሶስት ዓመት ሆኗት ነበረ። ወደ ፕሮቴስታንቶች ቸርች መሄድ ጀምራለች። ግን ጴንጤ አልሆነችም ነበረ። ዝም ብላ ትሄዳለች በእኔ ምክንያት ነው። ባየችኝ ቁጥር ክሩ ትላለች መንገድ ላይ እና በጣም ነው የምታናደደኝ የነበረችው። አሁን ግን ቀርቢያት ላገኝሽ ላናገርሽ ፈልጋለሁ እያልኳት ምክንያቱም እንደምትወደኝ አውቃለሁ። ትወደኛለች። ከእሷ ጋር የሆነ ጊዜ ያሳልፍ የእሷ ንትቻት ከሆነች ጊዜ ጋር ስቀጥል ታናደደችብኝ። አሁንም ላገኝሽ ስላት እሺ ያለችኝ ምለውን ለመስማት ፈልጋ ነው የነበረው። ከዛ ስለው ጊዜ እኔ ውዱሽ የመምህር ተስፌን ትምህርት እንደዚህ አዳምጬ የቀሲሴ ኖክን የመምህር ግማን ትምህርት አዳምጬ የዝሙት መንፈስ እንዳለብኝ ተረዳው። እንደገናም የቤተሰብ የዛር መንፈስ ከቤተሰቦች የመጣ እናቴ አባቴን በመስተፋቅር እንዳገባችሁ አወኩኝ። ከባድ የዝሙት መንፈስ እናቴ ላይ ነበረ እና ያቺ ሴት ዛር አይነ ጥላ ከእናቴ የመጣችሁ ሴት ዛር አይነ ጥላ እኔ ሌላ ሴት እንድቀርብ አትፈልግም። ከቀረብኩም በዝሙት ተልከስክሼ እንደገናም ስሜ ተሰድቦ አንቺ እንደምታደርግኝ ሆኜ እንድቀርን ያደረገኝ ይሄን ትምህርት አዳምጮ ብዬ ትምህርቱን ሰጥቻት፣ አላምንህም ብላ ከኔ ርቃ ዞር በል ከዚህ ድራማ አልፈልግም አንተም ዛ የምትለው መምህርም ገደል ግቡ ብላ፣ ግን ቤቷ ሄዳ ትምህርቱን አዳመጠች። አዳምጣ ሴቶች ብዙ ጊዜ እንደዚህ ናቸው፣ ሁሉም ማለት ይቻላል ለጊዜው ሰው ፊት ምናምን ምንም ነገር እንደማይፈልጉ ይናገሩና፣ ግን ዞር ብለው ስቲ ነገር ብለው ያደረጋሉ። እና ስታዳምጥ ቆይታ ከሶስት ቀን በኋላ ደውላ፣ ራሷ እና ያንተም ዝሙት መንፈስ ተጠቂ ይሆኛሉ አለችው። አይ ትወጅኛለሽ፣ እኔም ወድሻለሁ። ግን አብረን እንቀጠል እያልኩሽ ሳይሆን ያለሁት ቀድሜ አንቺ ጋ የደወልኩት ከማህበሩ ጥሩ ባልሆነ አወጣት የወጣሽ አንቺ ነሽ። በመንገድ ላይም ስታገኝ ጥሩ ስሜት የማይሰማኝ የሚጎረብጠኝ በምትተፊው ምራቅ ነው። ስለዚህ ያለብኝን ችግር እንድታቂና እንድጸልይልኝ ነው። ከቻልሽ አብረን እንጠመቅ፣ ካልቻልሽ ግን በክሽ ሞራሌና ትንኪው እየተጠመቅኩኝ ንስሓ እየገባሁ ነው። እና ይቅርታ ያላት እንዲህ እያደረገ አራት ሴቶችን ከጠፉበት አመጣቸው። ወደ ማህበሩ ሲመጡ ማህበርተኞቹ ደነገጡ። ከዛ እፈልጋቸዋለሁ እያለ ማህበሩ በተጠራበት ቀን እያንዳንዳቸውን ልክ እንደነሳህባት ሁለት ክፍል ያለው ቤት አዘጋጅቶ አንዳንድ እያንዳንዳቸውን አንዳንድ እየጠራ እዛኛው ክፍል እየወሰደ ሳሎን ላይ እየወሰደ ማለት ነው። ማህበሩ ያለው እዛኛው ክፍል ነው። እሱ ሳሎን እያመጣቸው ከእነሱ ጋር ከእሱ ጋር በዝሙት የወደቁትን ሴቶች በሙሉ በነፍሰው ከፋ አናገራቸው። ለዚህ ሁሉ ነገር መውደቃችን ምክንያት የሆነው ስለ መናፍስት ሴራ ለማወቃችን ነው። እኔ ሙሴያችሁ ብሆንም ግን በእናንተ ፊት እኔ ገበና የተገለጠ ነው። አንቺን የምታውቂው እኔ ከአንቺ ጋር መተኛቴን ነው። እኔ ግን የማውቀው ደግሞ አንቺን ብቻ አይደለም፣ ብዙ ሴቶች ጋር መተኛቴን ነው። ይህንን ታምኛለሽ አላት። ደነገጠች። ታዲያ እንዴት ነው እግዚአብሔር ፊት የምትቆሙ አለችው? ይኸውልሽ አሁን ንስሐ እየገባሁ ሁላችሁም እየጠራሁኝ ተረኛ ሆነሽ ነው የመጣሽው ንስሓ ከገባሁኝ በኋላ እናንተ ፊት የአደባባይ ንስሓ ከገባሁኝ በኋላ ንስሓ አባት ጋር ሄጀነው ንስሓ እገባለሁ። ከዛ በኋላ አታገኙኝም። ለካሱ የሆነ ቀዳቅሮ ለኔ ማን ነገረኝ። በቃ ሄኑ ንስሓ ከገባሁ በኋላ ጥፍት ብሎ ገዳም ሊሄድ ነበር አሰው አታገኙኝም፣ ሲል ራሱን ሊያጠፋ ነው። ገርሟታል። ገር ይቺ ልጅ ደግሞ እኔ የጋበዘችኝ ልጅ እና አስተምር ላይ የጋበዘችኝ ልጅ ጓደኛ ናት፣ እና ሄዳለሁ ስት ነግራት እኔ ጋር ደወለች። ጓደኛዋ መምህር ሙሴያችን እንደዚህ እያለ ነው ሁሉንም በነፍሱ እኔም ብቻ ነው ያልጠራኝ፣ አለች የጋበዘች ልጅ። እኔ ከሷ ጋር በዝሙት አልወደቀም፣ እና እኔም ብቻ ነው ያልጠራኝ። አብዛኞቹን ጠርቷል በእድሜ ገፋ ያሉትንና እኔን አልጠራም አለች። ከዛ ምንድን ነው ስላት፣ አይ በዝሙት ሳይወድቅ አይቀርም፣ ጓደኛ እንደነገረችኝ ከሆነ የሆነ ጫፍጫፍ ነገረችኝ። አብረን የሆነ ጊዜ አሳልፈን ነበር፣ ግን ከኔ ጋር ብቻ አልነበረም። ከአንዳንድ ሌቶች ጋር የሆነ ዴት አድርጓል መሰለኝ። እና ሁላችንም ይቅርታ እያለ ነው ከዚህ በኋላ የትም አታገኙኝም፣ እና ንስሓ እየገባ ሆኖ እያለ ነው። እና ምን ሊያርግ እንዳሰብ አላቅም ስትለኝ ጊዜ ማህበሩን ከጨረሰ በኋላ ማታ ደወልኩለት እና ዛሬ ምንድን ነው ያደረከው ስለ ምን ነገሩ አለኝ። አይ እንደዚህ እንደዚህ አስበህ ነበረ እና አታገኙኝም የምትለው ነገር ምንድን ነው አልኩት። አይ መምህርዬ፣ በስልክ አይነገርም እንጂ እኔ ወደ ሆነ ገዳም ራቅ ብዬ ሄጄ አመትም ሁለት አመትም ቆይቼ ልመጣ ነው። በዛ ላይ ደግሞ እግዚአብሔር ከፈቀደ በቃኝ ሁሉ ነገር ይበቃኛል ብዙ ነገር ያየሁ ሰው ነኝ፣ መልኬም አሰናክሎኛል። እንደገናም ደግሞ የቤተሰቦች ሰዎች የዛር መንፈስም ጥሎኛል አለኝ። ንስሐ መግባትህ አሪፍ ነው፣ ንስሐ አባት ከሄደ ንስሐም ግባ። ግን አታገኙኝ የሚባለው ነገር ሙሴ ቀይሩ። አንተ ከተማ ላይ አንዲት ሴት ጓደኛ ይዘህ አግብተህ ከተማ ላይ እግዚአብሔርን የጸጋዬ ቅድስናዬ ማን ነው ስጦታህ ያንተ የሰጣህ ጸጋ ምናኔ ነው ወይ በህትውና ነው ወይ ምንኩስና ነው ወይ ብለህ ጠይቀህ ነው የሚኬደው እንጂ ዝም ብለህ አትሄድ። ፈተና ይሆንብሃል። ከተማ የለመድክ ሰሆነ ብዙ ነገሮችን የምታቅ ሰሆነ እና በአንድ ጊዜ እንደዚህ አይኬድም። ገዳም እየሄድክ በመለማመድ ነው። አንድ ሳምንት ሁለት ሳምንት ቆይተህ ወር ቆይተህ በመምጣት ነው እንጂ በአንድ ዓመት ሁለት ዓመት እቆያለሁ አይባልም። ስለው ጊዜ ስሜታዊ ሆነ በጣም መምህር እንዴ እንዴት ትከላከለኛለህ ምናምን አለኝ። ተው አልኩት ከዛ የወሰነውን ውሳኔ ደስ ያለውን ያድርግ ብዬ ተወኩት። ግን በሳምንቱ መጣና አወራ። መምህር ልሞክረው ግዴለህም አለኝ። መብት ነው ችግር የለውም አልኩት። መብት ነው እንደፈለግ አልኩት። በአል ሰላማት ብሎ ሄደ። ግን የሚገርማችሁ ነገር ማህበር ውስጥ ያሉ ሴቶች በሙሉ በንስሐው ቀኑ ቀደማቸው፣ በለጣቸው። እነዚ ሁለት ወንዶች ራሳቸው እንኳን እሱን አይተው እሱ ያደረገውን ነገር ከሴቶቹ ሰምተው ከዛ ማህበር ላይ ድራሻቸው ጠፋ። ማድረግ ስላልቻሉ ማለት ይሄን ልጁ ያደረገው ማድረግ ስላልቻሉ ከዛ ይሄ ልጅ ሄደ ገዳም። ይሄ ሁሉ የተፈጸመው የዛሬ ዓመት ነበረ። አሁን በዓመቱ መጣ ከስቶ፣ ያ መልኩ ልክ እንደ ፍቅርተ ክርስቶስ መልኩ ጠው ልግ ብሎ በቃ ሌላ ሰው መስሎ ጺሙ አድጎ ምናምን መጣ። ግን በመልኩ በጥርሱ ላይ ያየሁትና እዴ ደህና ነህ አልኩት። እግዚአብሔር ይመስገን መልክህ እንዳለች ናት እንዲያውም ፄም ሲያደግ ደግሞ የባሰ በጣም ቆንጆ ሆንክ አልኩት። ማርያምን ልላጨው አለኝ። ኧረ ተውተውተው ትንሽ ሰዎር አድርጎት አላውቄ ነው አእምሮ ብሃል ሲል እንደ እኔ ይመስልሃል። ማለት ተቀላለድንና አወራን። ግን እዛም ሆኖ የዝሙት መንፈስ በጣም አሰቃየሁ ነገር ነበረ። ይሄንን የዝሙት መንፈስ ገዳም ሄደህ ብቻ ለምትዋገው እነሱ ከባድ ፈተና ያለባቸው አባቶች፣ አንተ ራስህ ሄደህ ተጨምረህ ፈተና ትሆንባቸው ማድረግ ያለብህ ቤት ሆነ ጸሎት ክፍል ሰርተህ ቤት ነው መፋለም ያለብህ። ጓደኛ ይዘህ የሴት ጓደኛ እጮኛ ይዘህ የምታገባ መሆና ለመሆን ቼክ አድርገህ ከዛ በስተርጅናም እኮ መመንኮስ ይቻላል። ምን ችግር አለው? ወልደህ ወግ ማድረግ አይታ ትመነኩሳለህ። እኔም እንደዛ ነው የተባልኩት። ልመነኩሴ እጅ ገና ሆድ ውስጥ ሦስት የሚንጫጩ ሕፃናት አሉ፣ ሄድ ሦስት ልጆች ትወልዳለህ ተባልኩ። ሦስት ልጅ ቁጭ ነው ያልኩት። ከፍም ዝቅም አላልኩም። እግዚአብሔር የፈቀደው ይሄ ነው። ከዛ በኋላ እንግዲህ በስተርጅና እግዚአብሔር ከፈቀደው ደግሞ መመንኮስም ይቻላል ያሉኝ እንጂ ጸጋህ ነው አልተባልኩም። ግን ይቻላል ትችላለህ፣ የዛን ጊዜ መጠየቅ ትችላለህ ተባልኩና አርጅተህም መጥተህ እድሜ ገብቶም መመንኮስ ትችላለህ ብዬ አበረታትቸው፣ አጽናንቸው። ከማህበርተኞች ውስጥ የምትወዳትና የምታፈቅራት ስለው ነው የምትወደኝና የምታፈቅረኝ ይሻለኛል። እኔም ወዳትና ማፈቅራትን አልፈልግም። የምትወደኝና የምታፈቅረኝን ሴት ካገባሁኝ አለ እኔ ለእሷ ፍቅር ለመስጠት በሚሄድበት ርቀት መጠን አዲስ ፍቅር ይዘኛል። የምወዳትና ማፈቅራት ሴት ከሆነች ግን ብዙ ጊዜ ስለሆነው ችግር ይፈጠርብኛል አለኝ። ይሻልኩት ማን ነች ታዲያ የምትወድ ያልኩት፣ አሁን የለችም አለኝ። የትናት አረብ ሀገር ነች። ከዛ እና የመምህር ተስፋዬን ትምህርት የሚያዳምጥ በመሆኑ ደግሞ በጣም ደስተኛ ነኝ። እኔም ትምህርቱን እየተከታተልኩ ነው አለች። አረብ ሀገር ሆኖ የኔን ትምህርት የማይከታተል ብዙም የለም። ከስንት አድር ነው አላቀህም የሚለኝ የለም። ባይከታተሉ ግን ያቆኛል እና ወደ መንፈሳዊ ህይወት መጣ። ይህ ልጅ እግዚአብሔር ረድቶት እቺ ልጅ ወደ አዲስ አበባ የዛሬ አራት ወር መጣ፣ ከአረብ ሀገር ማለት ነው ወደ ኢትዮጵያ መጣ። ተገናኝተው ሽማግሌ ተልኮ ማኅበረተኞቹ የመዘምራን ልብስ አሰፍተው ለመጀመሪያ ጊዜ ሙሲያቸውን ከልጅቷ ጋር ዳሩት ማለት ነው። አገርም ለዚህ ነገር መብቃት ግን ምክንያት የሆነው መድኃኔዓለም እራሱ ነው። ራሱ ምክንያቱም በህልም አሳይቷታል ብርሃኑ እንደበራ ነው እነሱ ወደ ቅዱስ ቁርባን ወደ ብርሃኑ መጠጋት አልቻሉ ከዛ በኋላ ግን በሰርጋቸው ቀን ቃል ያስገባኋቸው በዚህ አንድ ወር ውስጥ ንስሐ ገብታችሁ ሁላችሁም ጽዋ ማህበረተኞች ስጋው ደግሞ ካልተቀበላችሁ መጥቼም አላስተምራችሁም ተስፋም የላችሁም እነዚህ አምልጠዋል በእህትና በወንድሞቻችሁ ፊት ይሄው ይሄ ልጅ ኃጢአቱን ተናዞ ለዚህ ክብር በቅቷል አይደል የእናንተ ገና ይቀጥላል ምንም እንኳን የምትፈልጉት የምትወዱት ሰው በዚህች ልጅ ቢጠናቀቅም፣ እናንተም ደግሞ የራሳችሁን ድስት ግጣሙን አያጣም። የራሳችሁን እድል ደግሞ እግዚአብሔር ያዘጋጅላችኋል። ስለዚህ እባካችሁን ተስፋ እንዳትቆርጡ፣ ንስሐ ገቡ፣ ቅዱስ ቆርባን ተቀበሉ ብዬ አስተምሬ ተለቃቅሰን ተለያየን።